ቤተሰብ አሰላም ሰላም አለይኩም ወራህመቱላ በረካቱ። ዲስኪት ዮብ ተከታታይ እንዴት ናችሁ? ሰላም ናችሁ? የከኔ ጋ አልሐምዱላ ረብላለም። እንግዲህ ይሄ እንደምታዩት ሻ ኢብራሂም ሲራጅ ወይም ሻ ኢብራሂም ሲራጅ ጌታ ነው መስል ብቻ መስጅድ ልፈተ ነው ብዙ ጊዜ የሚባለው፣ ማሻአላህ ቆንጆ መስጅድ ነው። እንግዲህ እዚህ አርባ ቁርአን ታዝዤ ነው እና ያው እንሻአላህ በአላህ ሱብሃነሁ ወተዓላ ፍቃድ፣ ያው እንግዲህ እየሰጧቸው ነው ለኡስታዞች። የምር ሁላችንም ተፈራርተን ለምንቀባበል። በነገራችን ላይ ያው ያስፈራል። እንግዲህ አምስት አምስት እያልኩኝ እያደረግኩ ነው የተሰጡ ቁርአኑን። ማሻአላህ ብቻ ያው እንግዲህ በአላህ ፍቃድ እንግዲህ የተሰጣቸው ነው እንሻላ። በነገራችን ላይ በዚህ አጋጣሚ ያው ቁርአን ብቻ ሳይሆን እንደዚህ አይነት ንያ ያላቸው ወቶች ካሉ ቃይዳተ ኑራንያ እንዲሁም ደግሞ ሀዲሶች አንዳንድ ያው ከዲን ጋር እንትን የተባሉ የተገናኙ አንዳንድ ነገሮች ያስፈልጋሉ ማለት ነው። እንደምታዩት እንግዲህ እየተቀባበልን ነው። በዚህ አጋጣሚ ያው እንግዲህ ለመስጅድ ነበር ስጭት የተባልኩኝ እየሰጠው ነው። ባረከላው ፊኩም ማዘዝ ከፈለጋችሁ በዜሮ ዘጠኝ ሀያ ሁለት ሰማኒያ ስድስት አስራ ስምንት ዘጠና ሶስት ያው እንግዲህ ቁርአንም ያስፈልጋል። ግን ያው ብዙ ተማሪዎች ስላሉ ህጻናት ማለት ነው የሚፈልጉ ያው እንግዲህ ተደጋጋሚ ብዙ ጊዜ ተናግር ያለው ግን እንደዚህ ቃይዳ፣ ህፃናቶች ለምሳሌ በጣም ትንንሽ ልጆች ከአምስት ዓመት በላይ ያሉት እንደዚህ ትልልቁን ቁርአን ሲይዙ ይቀዳሉ። ያው ቢወድቅባቸው ምናምን ውም ቁርአን ማንገላታት አይፈቀድም፣ እና ለዛ ሲባል ያው ሁለት ድዙ ቁርአኖች እንዲሁም ደግሞ አንዳንድ ቁርአኖች ቃይዳዎች በነዛ በብዛት በጣም እንደሚፈለግ ነው እንግዲህ የተናገሩ እንሻላ እና ያው አሁንም አዝዙ ላለው በ0928 1893 ቢኢዝኒ ረቢል አለሚን እንሻላህ። አዝዙ ላለው እንግዲህ ይሄን ይመስላል። እህታችን ጅዛኬላሁ ኸይረን፣ ይህን ቁርአን ያዘዛችሁ ትልቅ አጀር ነው ያገኛችሁ። አላ ሱብሃነ ወተዓላ ቤተሰቦቻችሁን ለጀነት አላ ይበላቸው። በጀነት ፊርዶስ አላ ያበሰረላችሁ። እኔ ደስ ብሎኛል፣ ሀቂቃ እኔ ደስ ካለኝ ሌሎችንም ደስ ይላቸዋል። በተለይ ቁርአን በየቦታው በደንብ መቀመጥ አለበት ማለት ነው። ያው እንግዲህ ባረከላሁ ፊኩም ኢንሻአላህ ይሄን ይመስላል። ወደ ስኬትዮፕ ተከታታይ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።